አብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አትለይም እና ደግሞ እናቱ እናታችን ወላዲተ አምላክ ድንግል ማርያም የራሴ ዘውድ የፊቴ ነጸብራቅ የጉንጮቼ በጎ መዓዛ፣ የደረቴ ሚሻን፣ የአንገቴ ሀብል፣ የእጆቼ አምባር፣ የጣቴ ቀለበት ከቆምኩባት ምድር በላይ የማምናት ፍቅሯን በልቤ ሰሌዳ ላይ የሳለች ደግሞ ምስጋናዋን በከንፈሮቼ ያኖረች የግሸኗ ማርያም የጻድቃኗ ማርያም እኔን ስትረዳኝ ስጠራት፣ ስማጸናት ጸሎቴን ያልከለከለችኝ ልመናዬን ያልተወችልኝ የኮሮዋ ንግሥት ቂልጧ ማርያም የተመሰገነች ትሁን። ብሩክታዊትን ከዘንዶ አፍ ለማዳን ሰማዕቱ ቅዱስ ጊዮርጊስ ፈጥኗል። እኔን ከዛች እስር ቤት ለማውጣት ቅዱስ ጊዮርጊስ ፈጥኗል። ረርቶኛል፣ አግዞኛል። አባቴ አቡነ ሐብተ ማርያም ጻድቃን ሰማታ ቲንክ ስልክ እየገባባቸው ነው የሚሆነው። ይስተካከለ። በኪዳኑ በቅዳሴው በሰዓታቱ ስታስቡኝ የነበራቸው አባቶቼ ካህናት፣ ወንድሞቼ ዲያቆናት እንዲሁም በዚህ በቲክቶክ ፕላትፎርም ቪዲዮ በመስራት አባቢ እየተሰማ አይደለም፣ በጣም ይቆራረጣል። እየሰማናችሁ አይደለም። ስልክ እየገባብህ ነው? አዎ እየገባ ነበር። አሁን ግን ወጥቷል። በተለያዩ ገዳማትና አድባራት ሆናችሁ በየክርስትና ስሜ ወልደ ገብርኤል ብላችሁ በኪዳኑ፣ በቅዳሴው በጸሎት ስታስቡም የነበራቸው አባቶቼ ካህናት፣ እንዲሁም ወንድሞቼ ዲያቆናት በዚህ በቲክቶክ ፕላትፎርም እንዲሁም በፌስቡክ፣ በዩትዩብ፣ በኢንስታግራም ለኔ ድምፅ በመሆን የእውነት ፍቅራችሁን ያሳያችሁኝ ሽ በማድረግ ኮፒ ሊንክ በማድረግ ስለ እኔ ስለ ቤተሰቤ የተጨነቃችሁ ስለ ጉዳዩ እጅግ ስታስቡ የነበራችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ ቤቶቼ እንዲሁም ህፃናት ደግሞም በኮልታፋ እንደበታችሁ በጸሎታችሁ ባሰበብ በቆማችሁ ጊዜ በውዳሴ ማርያሙ የእውነት ስታስቡኝ የነበራችሁ ሁላችሁንም እኔ ምንም ብዬ አላቅም፣ ምንም አድርጌ አላቅም። ግን ወላዲታ አምላክ የአቤል የዋህት፣ የኢዮብ ትዕግስት፣ የኤልያስ መና፣ የሙሴ ደመና እንጸጣጦብ ዘሲና የተዋህዶ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቃቸው፣ የደካሞች ምርኩዛቸው፣ ሰማዕታት አክሊላቸው፣ የመላእክት እህታቸው ወላዲታ አምላክ ለኔ እንደቆማችሁልኝ ለእናንተም ትቁምላችሁ። አሜን በጓዳችሁ ወላዲታ አምላክ ትንጎዳጎድላችሁ አሜን ወላዲታ አምላክን የምታፈቅሩበትን ልብ እሷን የምትወዱበትን ልብ እግዚአብሔር አምላክ ያድላችሁ አሜን ምክንያቱም ከዚህ ውጪ ሌላ ምንም ቃላት የለኝም የእውነት በጣም በጣም በሚያስከፉ ነገሮች መካከል ያለፍኩት ደግሞ በዚህ መሀል ቤተሰቤን ለደቂቃ ማሰብ ለኔ ሰላሜን የሚነሱኝ በጣም ብዙ ነገሮች ነበሩ። አንዴ ብቻ አይደለም፣ በተደጋጋሚ ቤተሰቤን አስለቅሻለሁ በተደጋጋሚ ልባቸውን እንዲደማ ምክንያት ያለው ሀሳባቸው እንዲሰረቅ ከራሳቸው ጋር እንዳይሆኑ ምክንያት ወኝ ያለው ነገር ግን እኔ ምንም አይደለም። ይሄ እስር ቺቺቺ ትንሽዬ ያደረግናት ነገር እውነት በረከት ካለው ወላዲት አምላክ በረከቱን ከሰጠች ለእኔ ሳይሆን ለባለቤቴና ለልጄ እንዲሆንልኝ ነው ወላዲት አምላክን አብዝቼ ስጠይቃት የነበረ። ዛሬ እፈታለሁ የሚል ሀሳብ አልነበረኝም። ነገር ግን ወላዲት አምላክ በቃ ማለት እኔን ዝም ማስብላ እሷ ተናገረችልን፣ እኔን ዝም ማስብላ እሷ መሰከረችልን። በእለተ ቀኗ ይህ ሆነ። በጣም ብዙ ነገር ነበር የታሰበው፣ በጣም ብዙ ነገር፣ በጣም ብዙ ነገር ግን እንኳን እንደሀሳባቸው እንደሀሳቤ አላደረገችኝም ዛሬ ለቤቴ ልጄን እንዳቀፍ ረድታኛለችና። ምናልባት ታቦት ከመንበረ ክብርሽ ተነስቶ ሲወጣ እኔ ዛሬ ከዚህ እስር ቤት ወጣ ይሆን ብዬ ነው ጠዋት ጸሎት ሳደርስ የነበረውና ስለ ሁሉም ነገር ምንም አልልም። እግዚአብሔር ይመስገን፣ ወላዲት አምላክ ትመስገን። የሚስቴን የባለቤቴን ልብ ያጠነከረች ማምላክ ናት። የቀይ ጥቁር ሆና እሷ ማርያት የለባትም ነው ነገራት። እሷ ማርያት የለባት የዛሬ ዓመት በዚህ ሰዓት ነው ማርያቷ ብቅ ያለው። ይህ ለእኔ በጣም በጣም ጉዳይ ነው እና አሁን ደግሞ ሰፍቶ ሳየው ይህን በረከት ለሱ አድርጊ የሚሉ ነበር። ስጠራት የነበረውና ማምላክ እኔ ምንም ማልላት እኔን ዝም ማስብ የተናገረች እኔን አንደበቴ ዘግታ የመሰከረች ወላዲተ አምላክ ናትና ማምላክ የተመሰገነ ስ እንዲህ አይነት ብቻ አመሰግናለሁ። ቤቴ ውስጥ መታችሁ፣ የመንበረ ህይወት መድኃኔዓለም ማህበረ ቃና በተለያዩ የምድረ ከብድ አባቶች እስር ቤት ድረስ መጣችሁ ስታስቡኝ የነበራችሁ ለእናንተ ቃላት የለም። እግዚአብሔር ስ እግዚአብሔር ያክብርልኝ ሌላ ምንም የምለው ነገር የለም። በዚህ ውስጥ በጣም ብዙ ነገር አልፏል። መቼስ በጣም ለምትወዱት ሰው ወተት እንጂ አጥንት አሰጡትም። እና እዚህ ሚዲያ ላይ የማይነገር ብዙ ነገር አለና፣ ግን ወላዲት አምላክ ነቴ ምነው ኦርቶዶክሳውያን፣ ከምንም ነገር በላይ ልንጸልይ የሚገባው ከምንም ነገር በላይ ልንመኝ ልናፍቅ የሚገባው የቤተክርስቲያንን ትንሳኤ እግዚአብሔር አይንፈገን አይንሳን ነው። ችለው ወላዲት አምላክ ፍቅራን በልባችን አእማን በአንደበታችን ታሳድርብን። እግዚአብሔር ይስጠልኝ፣ እግዚአብሔር ያክብርን። ስጋ ወንድሜ፣ በእያንዳንዱ ቅጽበት ማርያም ስለአንተ ነበረ ሳስብ የነበረው እና የጻፍኩልን ደብዳቤ መቼ ይደርሰዋል እያስባለሁ እና አቅርቦት በሙ አይነት እንትን ውስጥም በጻፍኩት ነው የምንማቀው ግን አንድ ነገር በዛ አጋጣሚ መርሳት መዘንጋት ወይ ማስተላለፍ አለብኝ ብዬ የሚያስበው ነገር ቢኖር ሁላችንም ኦርቶዶክሳውያን ከምን ጊዜውም በላይ የእውነት የእውነት የእውነት ስለ ቤተ ክርስቲያናችን ልንጨንቅበት ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። እጅጉን እጅጉን ቤተክርስቲያን ታማለች፣ በጣም ታማለች፣ በጣም በጊዜ ብዛት አዎ ዝም ብለው እችላለሁ፣ ነገ ምክንያቱም ዛሬ እያሳለፈች ያለችውን መከራ ነገር ልታሳልፍ አልፈልግም። አዎ ብዙ ነገር እያወኩኝ ላልፍ እችላለሁ፣ ግን ሂደት ማለት በቃ ያ ነገር ይሰለቻል ይታክታልና አብረን ከቆም ግን፣ በጸሎት ከበረታን ግን እግዚአብሔር ሁሉንም ያሳልፈልናል ያሻገርናል ብዬ አስባለሁ። ማማቱ ሁሉንም ነገር ታሳልፍልን መሻገርልን፣ መጨረሻውን ወላዲተ አምላክ ታሳምርልን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ይረባል ይጠቅማል ብላችሁ የሰማችሁ ሁላችሁ ሆነ አመሰግናለሁ። ምናልባት እርፍ ስል ምናልባት ደግሞ ትንሽ ጥሩ ስሜት ላይ ሲሆን የምንገናኝ ይሆናል። እስከዚያ ግን እግዚአብሔር አምላክ ሁላችንን ይሆናል

ማለት ማልቀስ አይፈቀድ። እንደሱ እንደሳቀች እንደሱ እንደሳቀች እንዴት እንደዚህ እንዳረገኝም አላውቅም። ግን በቃ አንድ ነገር የሚወት ነበረ። ሰማልታ ቅዱስ ሴማ በቃ አንቺ የጸናሽበትን አይነት ጽናት ስጪ። አንቺ ነበር አንድ ጸሎት ነበር። እሱ ታስሮ እኔ ምንም አልገደለብኝም። ሁሉም ትጠይቀኝ ነበር፣ ሁሉም ታጥናናኝ ነበር። በውዳሴ ማርያም አንድንበረቷው ነበሩ። ሆኖ የመንበሪያ ህይወት የመድንሪ ቁማት እና የማህበር ልጆች ሁሌ ማታ ማታ እያመጡ ውዳሴ ማርያምን እና ደርስ ነበር። የቅዱስ ገብርኤል እውነት ነበረ ያለቀው ውዳት እና የዛን ቀን እንደሚፈታ ነበሩ ምን ተስፋ ነበራ ግን ትልቁ ንስራት የሰማ ነው። በለቱ ትላንትና ግን የሚገርማችሁ መጨረሻ ላይ እስከ አንድ ድረስ እስር ቤት ነበር አካባቢ እና መጨረሻ ላይ ማለት በቃ እንድ ስናወራ አራት ሆነ ስናወራ የነበረ ምናልባት እንኳን ዛሬ ቢፈታ ደብቄው ነገ በመቤት ቀን ይሄው ዛሬ ተፈታ። ይሄ ህዝቡ ማንጫጫው አለ ነበር ስለነበረው ማለት ነው። እኔ እሱን ይታሰር እንዲሁ ምናምን ምናምን ሲሉ ለነበሩት ማለት ነው። ቤቴ ተምህራቷ ይሄን ያህል ስለሆነ ማለት ነው። ግን ደግሞ አላሳፈረች ነው፣ እግዚአብሔር በሚያውቀው ማለት ነው። እንዴት ያዋስተናው አረከተ ላይ ተፈነቀለ ግን በቃ እሷ ሰወረችው እና በእለተ ቀኗ እንዲሆን አደረገችው። ይህንን ሁሉ እንጂ እኛ ዋስትናውን ክፍለን ይግባኝ ሳይባልበት አንድ ቀን ሙሉ ያደረ እሷ እንዲሁም ስለፈለገች ማለት ነው። እግዚአብሔር ስለፈቀደች አለ ይሄ ይሁን ይችላለ ማለት ነው እና ማናችንም ከማናችን ለይጭ ማመስለኝ በጣም ወደ ብሬ ሌለኝ እየመሰላችሁ ከፍቅራችሁ አንጻር ይህን ላድርግልሽ ይህ የሚያዥ ይሄን የሆነ ነገር ይዛሽላችሁ እያላችሁ ከውጭ ድረስ ሀገር ውስጥም ሆናችሁ ስታግዙኝ የነበራችሁ እግዚአብሔር አላውቅም፣ ምን እንደምላችሁ እግዚአብሔር ይስጥ። ሁላችሁ እየደወላችሁ ስጠይቁኝ የነበራችሁ ስልኬ እጄ ላይ አልነበረም። በእርግጥ ግን ብዙ ሰው ማግኘት ባልችልም በያዝኩት ስልክ እያፈላለጋችሁ እየደወላችሁ ስጠይቁኝ የነበራችሁ

አባቢ እግዚአብሔር ይስጥልኝ። አንዴ ዞር ከማለታቸው በፊት መምህር ዲያቆን ዛማን የምንወዳቸው ታላቅ ወንድማችን አንድ ነገር ብለው የእነሱን ቃል ሰምተው ቢገቡ የተሻለ ይሆናል። ድካም ላይ ነው እርግጥ ያሉት ሁለቱም፣ ግን ታላቅ የምንወደው መምህር አለና የሱን ቃል መስማት ይገባቸዋል ብዬ ስላሰብኩ ነው። መምህር ዲያቆን ዛማን በእንደዚህ ያሉ ነገሮች ላይ ሲገኝ የመጀመሪያው ባይሆንም ሁልጊዜ ግን ያስገርመኛል። በማይመች ሁኔታ ውስጥ እንኳ ከሆነ ወይም በቲክቶክ አገልግሎቱ ላይ እንኳ ባይኖር በእንደዚህ አይነት ወቅቶች ላይ ብቅ ብሎ መልእክቱን አስተላልፎ የሚያጽናና የሚያበረታ ታላቅ ወንድም ነው እና እሱ መናገር ይጠበቅበታል። ከዛ በኋላ ሌሎቻችን ያው ትሰሙታላችሁ። ቁጭ ብላችሁትም ቢሆን እነተሙ አሉ ባሮኬ ድምፅ በመሆን የነበሩ ነትትና ሌሎችም ከታች ያሉ በርካቶች አሉና እነሱ ደግሞ ትሰማችኋላችሁ። ነገር ግን በቆማችሁበት ተሙን ባሮኬ የሚከርታ ወንድም መምሪያው መቅደም ስለሚጠበቅበት መምህር ዲያቆን ዛማኑ የምንወደው ታላቅ ወንድማችን መምህራችን እንዲናገር ለሱ ዕድሉን ሰጣ። እሺ፣ ሁላችሁንም ጅጋርጌ አመሰግናለሁ። ቴዶዬ እግዚአብሔር አምላክ ያክብርልኝ። በጣም ነው የማመሰግነው። ታናሽነቴን ሳትመለከት አክብረኝ ይህን እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ዛሬ በጣም በጣም ሁላችንም ደስ ብሎናል። በእናታችን በቅድስት ድንግል ማርያም ቀን በእለተ ቀኗ የምንወደው ወንድማችን ዛሬ እንዲህ ከእስር ወጥቶ ከሚወዳት ባለቤቱ ከልጁ ጋር አንድ ላይ ስላየ ነው። በጣም በጣም ደስ ብሎናል። ሁላችንም እግዚአብሔርን ልናመሰግን ያስፈልጋል። ዛሬ ከትላንትና ጀምሮ ከትዕትናም ጋር እያወራን ነበረ። ቪዲዮ ሁሉ እየሰራው ነበር እና ብዙ ሰዎች ትናንት ተፈቷል ሲሉ፣ አረ አልተፈታም፣ እስቲ ድምፅ ንሁ ነው እስቲ በህብረት ሆነን ድምፃችንን እናሰማ እያልኩ እያወራው ነበር እና ዛሬ ዛሬ ይፈታል የሚል በልቤ ሀሳብ ነበረ። እግዚአብሔር ይመስገን ዛሬ ወንድማችን ተፈትቷል። የሐዋርያት ሥራ ምዕራፍ አስራ ሁለትን ቅዱስ ጴጥሮስ ሲታሰር እግዚአብሔር አምላክ መላኩን ልኮ ከእስር ቤት እንዳስወጣው ሉቃስ ይጽፍልናልና ዛሬም በዕለተ ቀኗ በመሪታችን በዕለተ ቀን ወንድማችን እንዲህ ተፈትቶ ሀሴት አድርጎ ስናይ ሁላችንም ሀሴት እናደርጋለን። ስለዚህ ሁላችሁም እግዚአብሔርን አመስግኑ፣ ሊመሰገን የሚገባው እርሱ ነው እና እግዚአብሔርን አመስግኑ። እናቱን እናታችን ቅድስት ድንግል ማርያምን አመስግኗት። በጣም በጣም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ባሮኬ እንወድሃለን በጣም በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። በርታ ሁልጊዜ ከጎንነን አንተ እስር ቤት ከገባህ ቀን ጀምሮ ድምፅ ስንሆን ነበረ። እነ ቴዶ እነ ትት እና ዮኒ ሁላችንም እዚህ ሚዲያ ላይ በጣም ነው የምንወድህ። በርታ በምንም ተስፋ እንዳትቆርጥ እግዚአብሔርን ይዘ ወደፊት ነው እንግዲህ ሐዋርያት እንዳሉት የኋላውን እየረሳ ወደፊት እንዘረጋለን አይደል? ወደፊት ተዘርጋ። ከዚህ በኋላ በርታ፣ እግዚአብሔር ካንተ ጋር ነው። እጅግ አድርገን ነው በክርስቶስ ፍቅር የምንወድ። በቃ ምን ልበል እኔ ከዚህ በላይ ምንም፣ በጣም ነው ደስ ያለኝ ዛሬ። እግዚአብሔር ያክብርልን። ሁላችሁንም ሁላችሁንም እንኳን ደስ አላችሁ ማለት እወዳለሁ። ተባረኩ። የእግዚአብሔር ሰላም የቅዱሳኑ ተራዳይነት ጥበቃ አይለያችሁ። እወዳችኋለሁ ባሮክ እወድሃለሁ። በርታልኝ ወንድሜ። ሄዶ ይሄ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ዲያቆንዬ፣ እጅግ በጣም እናመሰግናለን መምህር። ሁለት ነገርም ብዬ ብሩኬ ትንሽ ሳል ነገር እንትን ብሎታል። በቃ እሺ፣ ሲሆን በራሱ ይገባል። በቃ ሁለት ሰው እንትን እንዲል ብዬ ነበር። ኦኬ በቃ ችግር የለም። ባለበት ሆኖ ይሰማናል። አባቢ ራስህም አልተናገርክም። የመናገር እድል ይሰጥሃል። ስለ አንዲት ጀግናት ልጅ ማውራት ስለፈለግኩ ነበረ ብሩኬም እንዲሰማው ስለፈለግኩ ነው። ሳቢ ሳባ ከታች የምታዩት እህታችን የጀግናው የናሆሚ እህት የሚለው አካውንት ቅድም አንድ ክሬዲት ለኔ ሲሰጥ ነበረ ማለት አካውንቱን አንድ ሚሊዮን ለመግባት ትልቁን ጥረት ምናምን ሲባል ነበር፣ ስትል ነበር። ይ በእኔ በኩል ምንም የተደረገ ጥረት የለም ምንም ማለት ነው። እነዚህ ልጆች በተለይ ሳባ፣ ሌሊቱን በሙሉ ቀኑን በሙሉ ፎሎ በማስደረግ አካውንቷን አነሰችብኝ አትበቃም ሳትል ፍቅሯን ስትገልጠው የነበረች እህታችን ናት። በገባው ሰዓት ሁሉ አለች፣ ሌሊትም አለች፣ ቀንም አለች እና ሳቢን በጣም ማድነቅ ማክበር ማፍቀር እፈልጋለሁ። ፊት ለፊት የምታዩት ወንድማችን ዘድንግልም እሱም እንደዛው በዚህ ጥረት ውስጥ ነበረ። ኒው የሚሉንን ነገር እግዚአብሔር መቤቴ ድንግል ማርያም ትስጥና፣ በመጀመሪያ ለዚህ ቀን ያደረሰን ቀ

እግዚአብሔር ይስጥሽ፣ እናመሰግናለን። ስንዱ ሁላችሁ እኔ ቤት ፎቶ በመቀየር ሁላችሁም የነበራችሁ ሰዎች ሄዲያ በጣም እናመሰግናለን። በእውነት ተንበርክቼ አመሰግናቸዋለሁ። ኪዳን ምረትን ለአንተ አ ለኪዳን ምረትና ለና ቤ ሁላችሁንም አመሰግናለሁ። እንኳን ደስ ያላቸ ጨርሻ እናመሰግናለን። በጣም አባቤ ደግሞ በኋላ ይናገራል። እንግዲህ በርካታ ወንድሞች እህቶች ፍቅር የታየበት ነው። ስለዚህ ብዙ ሁሉንም ማነሳስተን አንችልም። በነገራችሁ ላይ በጣም በርካታ ሰው ከጎን ነበር። ያው ብዙ ጊዜ ወንድሞች እህቶች እንደምን ነው ቀዘቀዘ፣ ለብሩኬ ነው የሚገባው እያሉ የሚቆጡ የሚናደዱ ሰዎች ነበሩ። ነገር ግን በዚሁ አጋጣሚ በጣም ብዙዎች ከፊት ቀድመው ነበረ ድምፅ በመሆን ስሙን በማነሳሳት ባለበት ብሩኬ ይሰማል የሳቢን ይህን ማንሳት ወዳለሁ። ተረፈ አሁን የሚነሱበት ሰዓት ስለሆነ የጠዋት ዜና ላረግላችሁ ወዳለሁ። በካናዳ ካልጋሪ እኔ በምኖርባት አልበርታ የምትገኙ ኦርቶዶክሳውያን ሾፒንግም ላይ አገኙኝ፣ ሌላም ሌላም ቦታ ላይ ስንገናኝ ወንድምህ እያላችሁ ደረታችሁን እየደቃችሁ ፍቅራችሁን ላሳያችሁ በሙሉ በአካል ስላየሁት ማለት ነው የናንተን ፍቅር ለማመስገን ወዳለሁ። በካልጋሪ የደብረ ፀሐይ ቅድስት ስላሴ እንዴ! ቤተ ክርስቲያን አባቶች፣ ሙሉ የሰበካ ጉባኤ አባላት ቤት ድረስ መጥተው ልክ እንደ ታመመ ሰው ነው የጠየቁኝ። ታምኛላችሁ። ልክ ከሆነ ታሞ አልጋ እንደያዘ ሰው ቤት ድረስ መጥተው ሙሉ አባላቱ አካላቱ ማለት ናቸው መጥተው ነው የጠየቁን። እና በጣም እጅግ በጣም እናመሰግናለን። ክቡር አባታችን ቀሲስ ፋሲካ ይህ የእርስዎ ጸሎትም ውጤት ነው። በጣም ተሰምቷቸው ነበርና የሚነሱበት ሰዓት ስለሆነ ይሄ ማለዳ ምስራች እንዲሆንላቸው ነው። በአካል ስላየሁት ነው። በአካል ባላየሁት ለሆናችሁት ብዙ ተብሏል። ስለዚህ በጣም እናመሰግናለን ለማለት ወዳለው እንቀጥልና የተወሰኑ እንግዲህ ከቀድሞ የተገኘው ወንዴ ይመስለኛል። ወንዴ ይጀምራል፣ ከዛ ቤዚ፣ ከዛ ሳባ፣ ከዛ ተሙዬ፣ ከዛ ባሮኬ ይሆናል። ማለት ሳትናገሩ እንዳትወጡ። ተሙዬም፣ ባሮኬ እሺ። ወንዴ ቴዳይ አመሰግናለሁ። ማርያምን ግን ምን ማለት እንዳለብኝ አላውቅም። በጣም ቃላት እያጠረኝ ነው፣ ድብልቅልቅ ብሎብኛል። ደስታውም ደስታው የሆነው ያሳለፍነውም ነገር ትንሽ ብቻ ድብልቅልቅ ያለ ስሜት ነው፣ ሁላችሁም ጋር ያለ ስሜት። የበለጠ ግን ደስ የሚለውን ነገር ላንሳ፤ ይሄ ቲክቶክ ፕላትፎርም ምን አይነት እህትና ወንድም እንደሰጠን ያየሁበት ነው። እግዚአብሔር በሚያውቀው በብሩኬ ውስጥ አሁን ለብሩኬ ብለው እዚህ ጋር ገብተው ሲናገሩ የሰማኋቸው እህትና ወንድሞቼ ማርያምን ወደ ራሴ ወስጄው በጣም የኮረሁበት በቃ እንደዚህ አይነት እህትና ወንድም ቲክቶክ በመምጣቱ እነዚህን እህትና ወንድሞቼን አፍርቼበታለሁ ብዬ ነው ያሰብኩት። ታውቃለህ? ሁላችንም ማለት ነው። ሁላችንም ባለማህተሞች እንደዚህ ነን። እርስ በእርሳችን እንደዚህ ለካ እንቆማለን እንዲያስብላል አንዳንድ የጭቃ ውስጡ ሾቶች ቢኖሩም እንኳን ማለት ነው። ስለዚህ ቴዲዬ እኔ ምን እንደምላላቅም በእውነት ነው ምልህ። በጣም ቃላት እያጠረኝ ነው። ደስታ በጣም ነው እየተሰማኝ ያለው። በቀደም ድብልቅልቅ ብሎብኛል። እግዚአብሔር ያክብራችሁ። ስለ ብሩኬ ሁሌ የምትጠይቁ ሰዎች ሁሌ የምትጠይቁ ምን ሆነ፣ ምን ላይ ደረሰ፣ እንዴት ሆነ የምትሉ ከመያዙም በፊት ጀምሮ ማለት ነው። ገና ያ ነገር ከተከሰተ ጀምሮ ስለ ብሩኬ ሁሌም የሚጠይቁ ሳይሰለቹ የሚጠይቁ ወተው ወንድሞች አሉ። በእውነት ባላችሁበት እግዚአብሔር ያክብራችሁ፣ ባላችሁበት እግዚአብሔር ይጠበቃችሁ ነው የምለው። ብሩኬ ደግሞ ሁሌም ሁሌም አለን፣ ሁሌም ከጎን ህነን፣ ሁላችንም አንድ ነን፣ ከዚህ በኋላም ወደፊት ነው የምንሄደው። ቅድም አንድ ጠቀስ ያረካት ነገር አለች፣ ጉዳያችን ሁሉ ቤተክርስቲያን ነች። አንተንም እዚህ ደረጃ ያደረሰው ጉዳዩ ምንም ነገር አይደለም፣ ገንዘብ አግኝተህበት ተጠቅመህበት አይደለም እንደ ግርሳት ያንገበገበ የቤተ ክርስቲያን ጉዳይ ነው፣ እና ሁላችንም የብሩኬን ስሜት ልንጋራው ይገባል ብዬ አስባለሁ። ሁሉም ኦርቶዶክሳዊ ውስጥ ይሄ ስሜት ሊሰማው ይገባል ብዬ ነው የማስበው። ቴድዬ በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። የበለጠ ጊዜ እንግዲህ ብሩኬን ማሁን እያሳለው ነው ማረፍ አለበት፣ ይረፍ። ወደፊት በደንብ ስንገናኝ እናወራበታለን። ተባረኩልኝ ኦርቶዶክሳውያን ባለማህረቦች።